በሳምንቱ መጀመሪያ ላይ የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ወደ አሜሪካ አቅንተው ነበር። አሜሪካና አውስትራሊያም ስትራቴጂካዊ የተባሉ የኢኮኖሚ ስምምነቶችን መፈራረማቸው የሳምንቱ አብይ ጉዳይ ነበር። አውስትራሊያ ምንም እንኳን እንደ አንድ ምዕራባዊ ሀገር የአሜሪካ ጠንካራ አጋር ብትሆንም ከቻይና ጋር ያላት ግንኙነትም እጅጉን የጠነከረ ነው። ለመሆኑ አውስትራሊያ በአሜሪካና በቻይና መካከል የፍላጎት ሚዛኗን አስጠብቃ ለመጓዝ በመጣር ላይ ያለችው አውስትራሊያም ይሳካላት ይሆን ወይስ እንደ ሕንድ አስጨናቂ ሁኔታ ውስጥ ትወድቃለች? የሚለው የብዙ የኢኮኖሚና የፖለቲካ ተንታኞች ርዕሰ ጉዳይ ሆኖ ሰንብቷል። አውስትራሊያም አሜሪካንን ትፈልጋታለች። አውስትራሊያ ቻይናንም ትፈልጋታለች። አሜሪካና ቻይናም የአውስትራሊያን የኢኮኖሚ የንግድና የፖለቲካ ግንኙነት እጅጉን የሚሹት ነው። ለምን? ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከፋና ሚዲያ ኮርፖሬሽን ሳምንታዊው ዳሰሳ ጀመረም። የዛሬው ዳሰሳችን ርዕሰ ጉዳይ አውስትራሊያም በአሜሪካና በቻይና መካከል በስንጥር ውስጥ የሚል ይሆናል። የዛሬው ዳሰሳ አትረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። ከሰባቱ የዓለማችን አህጉራት አንዷ የሆነችው አውስትራሊያም ሀገርም ናት። ራሷን የቻለች የፌዴራል ሪፐብሊክ። መላውን አህጉር አንድ ሀገር ብቻውን በመያዝም በዓለም ላይ ብቸኛዋ አውስትራሊያ ናት። በተጨማሪም አንዳንድ ጊዜ እንደ ደሴት አህጉርና አልፎ አልፎም በዓለም ላይ ትልቁ ደሴት ማን ነው ለሚለው ጥያቄ አውስትራሊያ የሚሉም አሉ። ይህንን ወደ ጎን ካልን ግን ግሪንላንድ የዓለማችን ትልቁ ደሴት መሆኑን ሳንዘነጋም የአውስትራሊያን አጠቃላይ ቆዳ ስፋት ስንመለከት በግምት 7,688,287 ካሬ ኪሎ ሜትር ይሆናል ይላሉ። ወደ 2.9 ሚሊዮን ስኩዌር ማይል አካባቢ እንደማለት ነው። ይህም በዓለም ላይ ስድስተኛዋ ትልቅ ሀገር ያደርጋታል። አውስትራሊያም ሰፊ ሀገር እንደመሆኑም የተለያዩ ግዛቶቿም የተለያዩ አይነት የመልካዓ ምድር አይነቶችን የያዙም ናቸው። የዚህ ዓመት ስታትስቲክሳዊ መረጃ እንደሚያመላክተውም የአውስትራሊያ ሕዝብ ብዛት ከ275 ሚሊዮን በላይ የተሻገረ ነው። የአውስትራሊያ ኢኮኖሚ ምንም እንኳ እጅግ ጠንካራ ቢሆንም በዓለማችን በአብዛኞቹ ሀገራት እየተፈተኑበት ያለውም ከዋጋ ግሽበትና ከጂኦ ፖለቲካዊ ተግዳሮቶች ጋር እየተጋፈጠ ነው። በ2024-25 የበጀት ዓመት ጠቅላላ የሀገር ውስጥ ምርቷ ማለትም የአውስትራሊያ ጂዲፒ በ1.3 በመቶ ማደጉ ተረጋግጧል። ከ1990ዎቹ መጀመሪያ ወዲህ ካሉት ጋር ሲነጻጸርም የኮሮና ወረርሽኝ ዓመታትን ሳይጨምር እጅግ ዝቅተኛው እድገት ነው ተብሏል። ይሁን እንጂ ትንበያዎች እንደሚያመላክቱት ይህ ዓመት ሲጠናቀቅናም በቀጣዩ ዓመት መጨረሻም የአውስትራሊያ ኢኮኖሚ እድገት ከፍ እያለና ይበልጥ እያንሰራራ እንደሚሄድ ግምቶች አሉ። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ወደ አሜሪካ አቅንተው ከፕሬዚዳንት ዶናልድ ትራምፕ ጋር ከተነጋገሩናም ስኬታማ የተባሉ የኢኮኖሚ ስምምነቶችን ተፈራርመው ከተመለሱ በኋላ ያሉትን ጉዳዮች ከመዳሰሳችን በፊት አውስትራሊያና ቻይና ምንና ምን ናቸው የሚለውን እንመልከት። አውስትራሊያና ቻይና ዘመናትን የተሻገረ ኢኮኖሚያዊ ግንኙነት አላቸው። ግንኙነታቸውም እጅግ ጠንካራ የሚባል ነው። ውስብስብና፣ ለሁለቱም ሀገራት እጅግ ጠቃሚ የንግድ የኢንቨስትመንትና የትምህርት ጥልቅ ግንኙነቶች አሏቸው። ቻይና የአውስትራሊያ ትልቋ የንግድ አጋር ስትሆን ወደዛች ሀገር የግብርናን ጨምሮ የተለያዩ የቴክኖሎጂ ውጤቶችን ጭምር በገፍ ትልካለች። አውስትራሊያም እንደዚሁ የተለያዩ አይነት ምርቶችን ወደ ቻይና ገበያም ትልካለች። ሁለቱ ሀገራት ግንኙነቶቻቸውን ለማሳደግ ነፃ የንግድ ስምምነት መፈራረማቸው ቁልፍ ሚና ተጫውቷል ይባላል። ምንም እንኳን የቅርብ ጊዜው የጂኦፖለቲካዊ ውጥረቶች ውስብስብነቱን የጨመሩባቸው ቢሆንም የንግድ ልውውጣቸውን በተመለከተም ቻይና የአውስትራሊያ ትልቋ የንግድ አጋር ነች። ከሁለቱም ሀገራት አንዳቸው ወደ ሌላኛቸው የሚልኳቸውን ምርቶች በገንዘብ ስሌት ስንመለከትም እንደ አውሮፓውያን አቆጣጠር በ2023-2024 የሁለትዮሽ ንግዳቸው 325 ቢሊዮን ዶላር ደርሶ ነበር። በዚያው ዓመት ከአውስትራሊያ ወደ ቻይና የተላከውን ነጥለን ስንመለከት ደግሞ 212.7 ቢሊዮን ዶላር ነበር። አውስትራሊያ ወደ ቻይና ከምትልካቸው ምርቶች መካከል ለኢነርጂ መሠረተ ልማት የሚያገለግሉ ምርቶች፣ የብረት ማዕድን፣ የተፈጥሮ ጋዝና ወርቅ ናቸው። ይህም ብቻ ግን አይደለም። በአገልግሎት ዘርፉም ፋይናንስና ትምህርት ሁለቱ ሀገራት የተሳሰሩባቸው ናቸው። የግብርና ምርቶችና ሌሎች አገልግሎቶችም የሁለቱ ሀገራት ንግድና ኢኮኖሚዎች የተሳሰሩባቸው ናቸው። ቻይና በአውስትራሊያ ውስጥ ከፍተኛዋ የውጭ ባለሀብት ነች ማለት ይቻላል። እንደ አውሮፓውያን አቆጣጠር በ2015 ተግባራዊ የተደረገው የቻይና አውስትራሊያ የነፃ ንግድ ስምምነት በአብዛኛዎቹ የአውስትራሊያ ምርቶች ላይ የታሪፍ ቅናሽ አድርጓል። ለአውስትራሊያ አገልግሎት አቅራቢዎችም አዳዲስ መንገዶችን አመላክቷል። ቱሪዝምና ትምህርትን በተመለከተም በየዓመቱ በሚሊየን የሚቆጠሩ ቻይናውያን ቱሪስቶች አውስትራሊያን ይጎበኛሉ። ቻይና ለአውስትራሊያ ዩኒቨርስቲዎች ዋነኛ የዓለም አቀፍ ተማሪዎች ምንጭም ነች። ይህ ዘርፍ ከፍተኛ እድገት የታየበትና ለአውስትራሊያ ኢኮኖሚም በትምህርት ክፍያ ከፍተኛ አስተዋጽኦ እያበረከተ የሚገኝ ነው። ይህም ሲባል በሁለቱ ሀገራት መካከል ያለውንና ይህን የመሰለውን ጠንካራ ግንኙነት ግን እንከኖች አላጡትም። ዋነኛው ተግዳሮት በዓለም አቀፍ ልዕለ ሀያላን መካከል የሚታየው የጂኦፖለቲካል ውጥረትና መሳሳብ አንደኛው ነው። አውስትራሊያን ወደ ራስ መጎተት፣ ከቻይና ለመነጠል መጎተት፣ ይህን የመሳሰሉት ጫናዎች ለአውስትራሊያ ዋነኛ ፈተና መሆኑ አልቀረም። አውስትራሊያና ቻይና ምንና ምን ናቸው የሚለውን በመጠኑ ተመልክተናል። ለመሆኑም አውስትራሊያና አሜሪካስ አውስትራሊያም ኮሙኒስት ቻይና ጋር ጠንካራ የኢኮኖሚ አጋርነትን ፈጥራ የኖረች ሲሆን በጋራ መጠቃቀም ላይ የተመሠረተ እስከሆነ ድረስ ቻይና ጋር ወዳጅ ሆኜም ከአሜሪካም ጋር ወዳጅ ከመሆን የሚያግደኝ የለም የሚል መርህ ትከተላለች። በዚህም መሠረት አውስትራሊያም ከአሜሪካም ጋር በተመሳሳይ ጠንካራ የንግድና የኢኮኖሚ ግንኙነት አላት። የሁለቱ ሀገራት ነፃ የንግድ ስምምነት እንደ አውሮፓውያን አቆጣጠር ከ2005 ወዲህ ነበር ይበልጥ እየተጠናከረ የመጣው። በአሜሪካና በአውስትራሊያ መካከል ያለው የንግድና ኢንቨስትመንት ግንኙነት ከሁለት ነጥብ ሁለት ትሪሊየን ዶላር በላይ ይገመታል። ስለዚህም አሜሪካም እንደ ቻይና ሁሉም በአውስትራሊያ ውስጥ ኢንቨስት ከሚያደርጉ ሀገራት ከዋናዎቹ አንደኛዋ ናት። ንግድና ኢኮኖሚያቸውን ካስተሳሰሩ ዘርፎች መካከል ፋይናንስ አንደኛው ነው። ሌሎች ተጨማሪ አገልግሎቶችም እንደዚሁም በልዩ ሁኔታ ግን ከቅርብ ጊዜ ወዲህ አሜሪካ የአውስትራሊያ የማዕድን ሀብቶች ላይም አይኖቿን መጣሏ ይነገራል። ግንኙነቶችም ወትሮውንም የነበሩ ቢሆንም በተለይ ፕሬዚዳንት ዶናልድ ትራምፕ ወደ ሥልጣን ከመጡ ወዲህ ቁልፍ በሚባሉና እጅግ ወሳኝ የሆኑ ብርቅዬ ማዕድናትን ከአውስትራሊያ መውሰድ ትሻለች። በአውስትራሊያና በአሜሪካ መካከል ያለው የንግድ ግንኙነት በአምና ስሌት መሠረት ብቻ እንኳም 74 ቢሊዮን ዶላር ይገመታል። አሜሪካ ለአውስትራሊያም አምስተኛዋት ትልቅ ሸሪክ ስትሆን ወደ ውጭ ለሚላኩ ዕቃዎችና ከውጭ ለሚገቡ ዕቃዎችም ሁለተኛዋ ቁልፍ አጋሯ ናት። አሜሪካም ለአውስትራሊያ ከፍተኛ የውጭ ኢንቨስትመንት ምንጭ ናት። አውስትራሊያ ለአሜሪካ የውጭ ኢንቨስትመንት ቀዳሚ መዳረሻ ናት እንደ አውሮፓውያን አቆጣጠር በ2005 አጠቃላይ የኢንቨስትመንት ግንኙነቱም 637 ቢሊየን ዶላር ሲሆን ይህ አሃዝ ይበልጥ እየጨመረ ሄዶም በ2022 ከ2 ነጥብ 1 ትሪሊዮን ዶላር በላይ አድጓል። ሁለቱ ሀገራት ወደ ስትራቴጂካዊ ትብብርም በማምራት ላይ ናቸው። በዓለም ንግድና ኢኮኖሚ ውስጥ እጅግ ወሳኝ እየሆኑ የመጡት ብርቅዬ ማዕድናት ሬረርዝ ሚነራልስ የሚባሉት ከፍተኛ ደረጃ ክምችት ከሚገኝባቸው ሀገራት አንዷ አውስትራሊያ ናት። በዓለማችን እነዚህ ብርቅዬ ማዕድናትን በስፋት ይዛ የምትገኘውም ቻይና ናት። ቻይና ደግሞ በእነዚህ ማዕድናት ዓለም አቀፍ ንግድ ላይም የራሷን ማነቆ በማስቀመጥ ላይ እንደሆነች ምዕራባውያን ይናገራሉ። ስለዚህም እንደ አሜሪካ ያሉ ሀገራት ፊታቸውን አማራጭ ወዳሏት አውስትራሊያ ማዞራቸው የግድ ነው። ፕሬዚዳንት ዶናልድ ትራምፕም በዋይት ሃውስ በእንግድነት ከተቀበሏቸው የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ጋር ባለፈው ሰኞና ማክሰኞ ባደረጉት ንግግርና ከተፈራረሟቸው ስምምነቶች መረዳት እንደሚቻለው አሜሪካም የአውስትራሊያን ስትራቴጂካዊ አጋርነት እጅጉን እንደምትሻው ነው። አውስትራሊያም እስካሁን ድረስ በአሜሪካና በቻይና መካከል ያለውን መሳሳብ በጥንቃቄ ይዛም እዚህ ደርሳለች። ከዚህ በኋላ ያለውን ሙሉ በሙሉ መተንበይ ባይቻልም አውስትራሊያ ከምትከተለው ፖሊሲ አንጻር ሁለቱም ሀገራት ማለትም አሜሪካና ቻይናም የአውስትራሊያን አጋርነት በእጅጉ የሚሹ እንደመሆናቸው ለሦስቱም ሀገራት በጋራ አሸናፊ የሚያደርጋቸው ይሆናል ተብሎ ይገምታል። እያደገ የመጣውን የቻይናን ወታደራዊና ክልላዊ ተጽዕኖ ለመከላከል የአውስትራሊያ የደህንነት ስትራቴጂ ከአሜሪካና ከአጋሮቿ ጋር በጥብቅ የተጣጣመ ነው የሚሉ ትንተናዎችም ወጥተዋል። ከዚህ አንጻር የአውኩስ ስምምነት የሚሉት አለ። የአውስትራሊያን፣ የዩናይትድ ኪንግደምንና የዩናይትድ ስቴትስን የእንግሊዘኛ ስያሜዎች የመጀመሪያ ፊደላት በአህጽሮት የያዘው ይህ ቃል የአሜሪካም፣ የእንግሊዝና የአውስትራሊያ የጋራ የደህንነት ስምምነት የያዘ ስትራቴጂ ነው። በህንድ ፓስፊክ አካባቢ የቻይናን ተጽዕኖ ለመከላከል የኑክለር አረር ጭምር የታጠቁ የባህር ሰርጓጅ መርከቦችንና ሌሎች የላቁ ወታደራዊ ቴክኖሎጂዎችን እንግሊዝና አሜሪካም ለአውስትራሊያም ያቀርባሉ። በማዕድን ዘርፍም ተመሳሳይ ስትራቴጂካዊ ትብብርና ስምምነት ወትሮም አለም ወሳኝ የሆኑ የማዕድን ስምምነቶችና ትግበራዎች ባለፉት ዓመታት ነበሯቸው። አሁን ደግሞ እነዚህን ስትራቴጂካዊ ግንኙነቶች ይበልጥ ለማሳደግ በሁለቱ ሀገራት መንግሥታት መካከል ግዙፍ የተባሉ ስምምነቶችና ፊርማዎች ተከናውነዋል። እነዚህም በማዕድን ዘርፍ ያለውን ግንኙነት ይበልጥ ለማጠናከር ኢንተለጀንስና ወታደራዊ ትብብርንም እንደዚሁ ለማጎልበት ሌላው ቀርቶም የጠፈሩን ዓለም እስከ መዳሰስ የሚደርስ የጋራ ስምምነት ነው ባለፈው ሰኞ የተፈራረሙት። እንደ አውስትራሊያ ብሮድካስቲንግ ኮርፖሬሽን የመሳሰሉትን የሀገሪቱ ሚዲያዎች ጨምሮ የአሜሪካና የሌሎች ሀገራት የሚዲያ አውታሮች ተቀባብለው እንደዘገቡት የጠቅላይ ሚኒስትር አንቶኒ አልባኔዝ የአሁኑ የዋይት ሀውስ ጉብኝት እጅግ ስኬታማ ነበር ይላሉ። ምክንያቱም ሀገራቸው ከአሜሪካ ጋር በቢሊዮን ዶላሮች የሚቆጠሩ ወሳኝ የሆኑ ስምምነቶችን እንድትፈራረም አስችለዋልና። ስምምነቱም በካምቤራና ዋሽንግተን መካከል ያለውን ግንኙነት ወደ ላቀ ደረጃም ያደርሳል ሲሉም ራሳቸው የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ተናግረዋል። ሁለቱ ሀገራት በድምሩ እስከ 85 ቢሊዮን ዶላር የሚገመቱ ፕሮጀክቶችን ያካተተም የመደበኛ ማዕድናትና ስትራቴጂካዊ የሚባሉ የብርቅዬ ማዕድናት ስምምነትን መ መፈራረማቸው አልባኒዝ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በነበራቸው ቆይታም የሁለቱን ሀገራት ስትራቴጂካዊ ግንኙነት እየጠነከረ መሄድ አመላካች ተደርጎ ተወስዷል። ጠቅላይ ሚኒስትር አልባኒዝ እንደተናገሩት ይህ የ8.5 ቢሊዮን ዶላር ስምምነት ልክ የቧንቧ መስመር በሁለቱ ሀገራት መካከል ተዘርግቶም ውኃው አውስትራሊያንም አሜሪካንንም እንደሚያጠጣ ያለ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር አንቶኒ አልባኒዝ ሀገራቸው አውስትራሊያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት እጅጉን አድንቀዋል። የበለጠ ለማሻሻልም ሁሉንም አጋጣሚዎችን መጠቀማችንን እንቀጥላለን ሲሉ ተደምጠዋል። በወሳኝ ማዕድናትና እጅግ ስትራቴጂካዊ በሚባሉት ማዕድናት ላይ የተደረሰውን ስምምነት ወደ ላቀ ደረጃም እየወሰድነው ነው ሲሉም ለጋዜጠኞች ተናግረዋል። እርሳቸው እንዳሉት ስምምነቱ ሁለቱ ሀገራት ማለትም አሜሪካና አውስትራሊያ በሚቀጥሉት ስድስት ወራት ውስጥ አንድ ቢሊዮን ዶላር ወዲያውኑ ወደ ሥራ ለሚገቡ ፕሮጀክቶች የጋራ መዋጮ የሚያደርጉበትን ያካተተ ነው። ፕሮጀክቶቹ በሦስት ምድቦች የተከፋፈሉ ሲሆን እነዚህም የጋራ ቬንቸር፣ በአውስትራሊያ ውስጥ በአሜሪካ የሚመሩ ኢንቨስትመንቶችና ራሳቸው በአውስትራሊያውያን የሚመሩ ፕሮጀክቶችን የሚያጠቃልል ነው። ጠቅላይ ሚኒስትር አንቶኒ አልባኔዝ ጥረቱ የካምቤራ የወደፊት ሜድ ኢን አውስትራሊያ እቅድ አካል ነው ብለዋል። ዋይት ሃውስ ሁለቱ መንግሥታት በሚቀጥሉት ስድስት ወራት ውስጥ ብቻ ከ3 ቢሊዮን ዶላር በላይ ወሳኝ በሆኑ የማዕድን ፕሮጀክቶች ላይ መዋለን ዋይን ለማፍሰስ ማቀዳቸውንና በአጠቃላይ በሁለቱ ሀገራት መካከል የሚከናወነው ንግድና ኢኮኖሚ የሚያንቀሳቀሰው የሀብት መጠን ወደ 53 ቢሊዮን ዶላር እንደሚደርስ ግምቱን አስቀምጧል። የአሜሪካ ኤግዚም ባንክ ከ2.2 ቢሊዮን ዶላር በላይ ፋይናንስ ያቀርባል። ይህም አምስት ቢሊዮን ዶላር አጠቃላይ ኢንቨስትመንትን ለአቅርቦት ሰንሰለት ደህንነቱ ማረጋገጫ የሚውል ነው። በተጨማሪም የአሜሪካ መከላከያ ሚኒስቴር በአውስትራሊያ ውስጥ በዓመት አንድ መቶ ቶን የጋሊየም ማጣሪያ ለመገንባት የገንዘብ ድጋፍ ለአውስትራሊያ ያደርጋል ሲል ዋይት ሃውስ በዕለቱ ይፋ አድርጓል። አንቶኒ አልባኔዝ በአውስትራሊያም እንግሊዝና አሜሪካ መካከል ያለውን የአውከስ የመከላከያ አጋርነት አስፈላጊነትን አጽንኦት በመስጠት ነው የተናገሩት። በመከላከያ በኩል አሉ፣ ወደ ላቀ ደረጃ ለመድረስ ከወዲሁ ውይይቶችን አድርገናል። በተጨማሪም ከአሜሪካና ከእንግሊዝ ጋር የተጣመርንበት ይህ ስብስብ የመከላከያና የደህንነት አጋርነታቸው ለእኛ እጅጉን በጣም አስፈላጊ ነው ብለዋል። ይህ የጋራ ደህንነትን የማስጠበቅ የሦስትዮሽ ስምምነት የተፈረመው ከአራት ዓመታት በፊት ነበር። የአውከስ ስምምነት ቢያንስ ሦስት በቨርጂኒያ ደረጃም በኒውክሌር የሚንቀሳቀሱ የባህር ሰርጓጅ መርከቦችን ለአውስትራሊያ ማቅረብን ያካተተም ነው። ከዋይት ሃውስ ይፋ እንደሆነው አውስትራሊያ በሰው አልባ የውሃ ውስጥ ቀዛፊዎች ማለትም የውሃ ውስጥ ድሮኖች 1 ነጥብ 2 ቢሊዮን ዶላርና ከአሜሪካ ለምትገዛቸው የአፓቼ ሄሊኮፕተሮች ደግሞ 2 ነጥብ 6 ቢሊዮን ዶላር ፈሰስ ለማድረግ ተስማምታለች ነው ያለው። የካምቤራና ዋሽንግተን የንግድና ኢኮኖሚያዊ ትብብር በዚህ ደረጃ ስትራቴጂካዊ መሆኑ ተረጋግጧል። የአሜሪካን የባህር ሰርጓጅ ኢንዱስትሪ አቅምን ለማስፋት አውስትራሊያ ይህ አመት ከመጠናቀቁ በፊት የአሜሪካን የባህር ሰርጓጅ ኢንዱስትሪ አቅምን ለማስፋት በበኩሏም አንድ ቢሊዮን ዶላር ድጋፍ እንደምታደርግም ይፋ ሆኗል። ከዚህ በተጨማሪም የጠፈር ትብብርን በተመለከተ ናሳና የአውስትራሊያ የጠፈር ኤጀንሲ የማዕቀፍ ስምምነት የተፈራረሙ ሲሆን አውስትራሊያም ለናሳ የጨረቃ ተልእኮም የጨረቃ ሮቨር ትሰጣለች ይላል ስምምነቱም። ሁለቱም ሀገራት በአርቲፊሻል ኢንቴሊጀንስ በኳንተም ኮምፒውተር እና ሌሎች ወሳኝ ቴክኖሎጂዎች ላይ ያተኮሩም የቴክኖሎጂ ብልጽግና ስምምነቶችን ለማረጋገጥ በጋራ ለመስራትም ተስማምተዋል ሲል ዋይት ሀውስ ይፋ አድርጓል። ምንም እንኳን ሁለቱ መሪዎች ማለትም ፕሬዚዳንት ዶናልድ ትራምፕ አምና በህዳር በድጋሜ ወደ ዋይትሃውስ ከተመለሱ በኋላ በመካከላቸውም ለአራት ጊዜያት ያህል በስልክ ውይይት አካሂደዋል። ባለፈው መስከረም ደግሞ በኒውዮርክ ከተካሄደው የተባ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን ለአጭር ጊዜ ብቻ የተገናኙ ቢሆንም ባለፈው ሰኞ በዋይትሃውስ ያደረጉት ቆይታና የተፈራረሟቸው ስምምነቶች ግን እጅግ ግዙፍ ናቸው ማለት ይቻላል። የአውስትራሊያው ጠቅላይ ሚኒስትር የዋሽንግተን ጉብኝትን አስመልክቶም የፋይናንስ ሚኒስትራቸው ከብሉምበርግ ጋር ቆይታ አድርገው ነበርም። አውስትራሊያም ከቻይና ጋር ያላትን ግንኙነት በሰከነ ሁኔታ በመምራት ከትራምፕ አስተዳደርም ጋር በጤናማ ግንኙነት መቀጠል ትችላለች በማለት ነው የአውስትራሊያው የፋይናንስ ሚኒስትር ጂም ካልመር የተናገሩት። ካልመር እንደተናገሩት የቻይና ኢኮኖሚ በአውስትራሊያ ኢኮኖሚ ውስጥ ምንም አይነት ተግዳሮቶች ቢኖሩም እንኳም ጠቃሚ የእድገት ምንጭ ሆኖ ወደፊትም ይቀጥላል ነው ያሉት። የቻይና ኢኮኖሚ ከተግዳሮቶች ነፃ አይደለም፣ ነገር ግን በራሳችን ኢኮኖሚ ውስጥ ጠቃሚ የእድገት ምንጭ ሆኖ እንደሚቀጥል እርግጠኞች ነን ብለዋል የአውስትራሊያው ሚኒስትር። እኛ የምንከተለው መንገድ ከአሜሪካ ጋር በትብብር እየሰራን አስፈላጊያችን ከሆነው የቻይና ግዙፍ ኢኮኖሚ ጋርም በተመሳሳይ ዕድሎችን መጠቀምና መዋለ ንዋያችንንም ማፍሰስ መቀጠል እንችላለን የሚል አቋም ነው ያለን ብለዋል። የአውስትራሊያ የፖሊሲ አቅጣጫ ከአሜሪካ ጋር ያላትን ግንኙነት እያሳደገች ከቻይና ጋር ያላትን ዘመናትን የተሻገረ ታሪካዊ የኢኮኖሚ ትስስርም ማስቀጠል ነው። የአውስትራሊያ መንግሥት ከቻይና ጋር ያለውን ግንኙነት በአንድ ወቅት ከነበረው መቃቃር አላቆ ወደ ጤናማ ሁኔታ ቀይሮታል። ቤዢንግ ከካምቤራ ወደ ሀገሯ በሚገቡ ምርቶች ላይ አላልታው የነበረውን ታሪፍ እንደገና ከፍ አድርገው የነበረ ሲሆን አሁን ግን ይህን በከፍተኛ ደረጃ በማሻሻል ላይ ናት። ብሉምበርግ ስለ አውስትራሊያ የበጀት ሁኔታም ለፋይናንስ ሚኒስትሩ ጂም ካልመር ጥያቄ አቅርቦ ነበር። መለሱ የዋጋ ንረት መቀነስ፣ ገቢን ከፍ ማድረግና የሸቀጦች ዋጋና የሥራ ገበያን ይበልጥ ማሻሻል ላይ የመንግሥታቸው ዋነኛ የትኩረት አቅጣጫዎች መሆናቸውን ገልጠው በዚህ ረገድ ተጨማሪ ስራ ግን ይጠበቅብናል ብለዋል። እንዲያም ሆኖ ግን የአውስትራሊያ የፊስካል አቋም ከብዙ ሀገራት አንጻር ስንመለከተው እጅግ የተሻለ እንደሆነ ግልጽ ነው ብለዋልም ካልመርስ በወለድ ተመኖች ላይ ተጠይቀው አስተያየት ከመስጠት የተቆጠቡ ሲሆን በቀላሉ እውነተኛ ገቢዎች እንደገና እያደጉ መሆናቸውን የሥራ ገበያው በአንጻራዊነት ጠንካራና የዋጋ ንረት ከወረርሽኙ ዓመታት በኋላም በከፍተኛ ሁኔታ እየቀነሰ በመምጣት ላይ መሆኑን አብራርተዋል። የአውስትራሊያው የገንዘብ ሚኒስትር ጂም ካልመር ልክ እንደ ሌላው ዓለም የቻይናን አዲሱን የአምስት ዓመታት የልማት ዕቅድ በተመለከተም ለውጦች ይኖሩ እንደሁ በቅርበት እየተከታተልን ነው ሲሉም ለብሉምበርግ የዜና ወኪል ተናግረዋል። ካልመር የቻይና እድገት ለአውስትራሊያ የኢኮኖሚ ስኬት አንድ ምንጭ ሆኖ እንደሚቀጥል በጣም እርግጠኞች ነን ሲሉም ተደምጠዋል። አውስትራሊያም እንዲህ በመሰለው ጠንካራ አቋሟም ከኮሙኒስቷ ቻይናም ሆነም ከካፒታሊስቷ አሜሪካ ጋር በጋራ የሕዝቦች መጠቃቀም ላይ የተመሠረተም የንግድና ኢኮኖሚ ግንኙነት ማካሄዴን እቀጥላለሁ ማለቷን እንደ ቻይና ሁሉም የአሜሪካን መንግሥት ለጊዜውም ቢሆን የተቀበለው ይመስላል። የተከበራችሁ አድማጮቻችን ከፋና ሚዲያ ኮርፖሬሽን ሲተላለፍላችሁ የቆየው ሳምንታዊው ዳሰሳ የእስካሁኑ ነበርም። የዛሬው ተረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ጤና ይስጥልኝ።